በጣም አመሰግናለሁ የተከበሩ ምክትል አፈ ጉባኤ ክቡር ሚኒስትሩንም ላቀረቡልን የበጀት ማብራሪያ ማመስገን እንፈልጋለን። ማነሳቸው ጥያቄዎች አንዳንዶቹ የመርህ አንዳንዶቹ የፖሊሲ ይሆናሉ። አንዳንዶቹ ደግሞ ከዝርዝር በጀቱ ጋር ተያይዘው የሚነሱ ሊሆኑ ይችላል። አንደኛው ጉዳይ ተናጋሪዎቹ ተነስቷል፣ ግን አጽንዖት ለመስጠት ነው። ከቀረበው የበጀት ረቂቅ ላይ የደሞዝ ማሻሻያን በተመለከተ የተገለጸ ጉዳይ የለም። ምናልባት ሁለት መቶ ስልሳ ዘጠኝ ቢሊየን መጠባበቂያ ይላል፣ መጠባበቂያ ለደሞዝ ለአበል ተብሎ ተገልጿል። እና አጠቃላይ የመንግስት ሰራተኛው ደሞዝ ደግሞ ወደ ሁለት ስልሳ ስድስት ቢሊየን ስለሆነ ይሄ ከ269 መጠዋበቂያው የደሞዝ ጭማሪ የሚመለከት ጉዳይ አለ ወይ የሚል ነው ምክንያቱም ክቡር ሚኒስትር እንደሚያውቁት የማክሮ ኢኮኖሚ ማሻሻያው ጋር ተያይዞ በከፍተኛ ሁኔታ የመንግስት ተቀጣሪዎች ነዋሪዎች ኑሮን መቋቋም በማይችሉበት ሁኔታ ላይ ነው የሚገኙት በግልጽ የዳቦ ጥያቄም እየቀረበ ነው በሀኪሞች በመምህራን እየተነሳ ነው ስለዚህ ይህ ጉዳይ መልስ ይፈልጋል። ሀኪሞች ወይም ሌሎች የመንግስት ሰራተኞች እያነሱት ያለ ጥያቄ የቅንጦት ጥያቄ አይደለም፣ ክቡር ሚኒስትር። በመሰረታዊነት የመንግስትን ስራ ለመስራት የቤት ኪራይ ከፍለው ልጆቻቸውን መግበው ልጆቻቸውን ትምህርት ቤት ልከው የሚኖሩበት ሚኒመም የሆነ ተመጣጣኝ የሆነ የደሞዝ ጥያቄ ነው። ስለዚህ መንግስት ይህን ጉዳይ ትኩረት ሰጥቶ በበጀት ረቂቁ ውስጥ ሳያካትት መምጣቱ አስገርሞኛል እና በዚህ ጉዳይ ማብራሪያ ቢሰጡን። ሁለተኛው በዚህ ዓመት ይጣላሉ ተብሎ በቀጣይ ዓመት ይጣላሉ ተብሎ የታሰቡ አዳዲስ የታክስ አይነቶች አሉ። ባለፈው አመት አንዳንዶቻችን እየተቃወምናቸውም ቢሆን የተጣሉ የታክስ አይነቶች በቀጥታ ለኑሮ ውድነት እና ለዋጋ ንረት እያጋለጡ እንደሆነ በግልጽ ተመላክቷል። ለምሳሌ በእንስሳት መኖ ላይ የተጣለውን የተጨማሪ እሴት ታክስብ ይህንን ስንቃወም ነበር እዚህ ምክር ቤት እንዴት ወደ ዋጋ ንረት ትራንስሌት አረገ ወደ ዋጋ ውድነት ትራንስሌት አረገ ሲባል የሌማት ትሩፋት አለ በሚባልበት ሀገር አንድ ነጥብ ስድስት ቢሊዮን በላይ እንቁላል እያበረትን ነው ከሚባልበት ሀገር አንድ እንቁላል ሀያ ሶስት ብር እንዲደርስ አድርጓል። አንድ ሊትር ወተት ኦልሞስት ከመቶ አስር ብር በላይ እንዲደርስ አድርጓል። በቀጣይም በነዳጅ ላይ ተጨማሪ ሴት ታክስ እና የኤክሳይዝ ታክስ እንደሚጣል እንዲሁም የነዳጅ ተሽከርካሪዎች ዝውውር ታክስም ኢንትሮዲውስ እንደሚደረግ ተገልጿልና ይህ ጉዳይ በቀጥታ አሁንም የኑሮ ውድነቱ የሚያባብስ ነው። ክቡር ሚኒስትር በጣም ግራ ያጋባኝና ለእኔ በተወሰነ ደረጃ አስቂኝም ሆኖ ያየሁት ደግሞ ከነዳጅ የሚሰበሰበው ተጨማሪ ሴት ታክስ እና ኤክሳይዝ ታክስ በመደበኛ በጀት ውስጥ ተካቶ ለነዳጅ ድጎማ ይውላል ይላል ማብራሪያው። ምን አይነት ጨዋታ ነው ይሄ ማለት በቀላል እኮ ታክሱን አለመሰብሰብ ይቻላል፣ አይደል ዋጋው እንዳይጨምር እና ምክንያቱ ትንሽ ግልጽ አይደለም። ሌላ ጠያቂም ሲያነሱት ነበርና ይገባኛል መንግስት በተቻለ መጠን ወጪዎቹን በገቢ ለመሸፈን ጥረት እያደረገ እንደሆነ እረዳለሁ። ግን ደግሞ ምንጥላቸው ታክሶች እና ከታክስም በተጨማሪ ታክስ ነክ ያልሆኑ ገቢዎች በርካታ መስሪያ ቤቶች ላይ ከፍተኛ የሆነ ጭማሪ የአገልግሎት ጭማሪ ተደርጓል። እነዚህ ተደራራቢ ታክሶች እና የአገልግሎት ክፍያዎች ምን ያክል የማህበረሰባችን የመክፈል አቅም መሰረት ያደረጉ ነው የሚለው ነገር መጠናት አለበት ብዬ አስባለሁ። በዚህ ላይም ክቡር ሚኒስትሩ በማብራሪያ እንዲሰጡ እፈልጋለሁ። ሌላው ጉዳይ ዘንድሮም ልክ እንዳምናናታቻማ ሁሉ አዳዲስ የካፒታል ፕሮጀክቶች እንደሌሉና የመንግስት መሰረታዊ ትኩረት የተጀመሩ ፕሮጀክቶችን ማጠናቀቅ ላይ እንደሆነ ተገልጿል። ኦልሞስት ሶስተኛ ዓመታችን መሰለኛ አሁን ትኩረታችን የተጀመሩትን ነው የምንጨርስ እንጂ አዳዲስ ፕሮጀክቶች አንይዝም ይባላል። ልክ ነው የተጀመሩ ፕሮጀክቶች ማለቅ አለባቸው። ነገር ግን መንግስት የተጀመሩ ፕሮጀክቶችን በማጠናቀቅ ስም አዳዲስ ፕሮጀክቶችን መተግበር የሚያቆመው እስከ መቼ ድረስ ነው? አዲስ መንገድ አዲስ የፍጥነት መንገድ አዲስ ሆስፒታል አዲስ ግድብ አዲስ ዩኒቨርሲቲ አዲስ ባቡር አዲስ ኮንዶሚኒየም ቤቶች መኖሪያ የጋራ መኖሪያ ቤቶች መስራት የምንጀምረው መቼ ነው? ለእነዚህ በዚህ በጀት የምንጀምረውስ በጀት ነው። አንደኛው እሱ ነው። ሁለተኛ፣ ለተጀመሩ ፕሮጀክቶችም ለማስጨረሻ ተብሎ የሚመደበው በጀት በቂ አይደለም። ክቡር ሚኒስትር ከጥቂት ወራት በፊት የቆላና መስኖ ሚኒስቴር ሪፖርት እያቀረቡ ነበር ለፓርላማ። በሪፖርታቸው የገለጹት ምንድን ነው? ለምሳሌ በዚህ አመት ቆላና መስኖ ሚኒስቴር ያሉ ፕሮጀክቶችን ለመጨረስ አርባ ቢሊየን ብር ያስፈልገኝ ነበር የተመደበልኝ ግን ስምንት ቢሊየን ነው ብሎ ነው የገለጸው። ዘንድሮም ካለው የዋጋ ንረት አንፃር አስራ ሶስት ቢሊየን ነው ለዚህ ሚኒስትር ለምሳሌ የተመደቡ መንገዶቻችን የሀገራችን መንገዶች በከፍተኛ ሁኔታ ያረጁ ናቸው። ከሀያ ዓመት በላይ ያገለገሉ ናቸው። እነሱን በአዲስ ስለመስራት ወይም ስለመጠገን ምንም የተያዘ በጀት የለም። ለምሳሌ እኔ የተመረጥኩበት አካባቢ ከደብረ ማርቆስ መራዊና ከመራዊ ጎንደር በሁለት ሎት ከሀያ አምስት ዓመት በፊት አካባቢ የተገነባ መንገድ ነበር። መንገዱ አርጅቶ ኦልሞስት አገልግሎት መስጠት በማይችልበት ደረጃ ላይ ነው። ከወልዲያ ማን ነው ከወረታ ወልዲያን በተመሳሳይ መንገድ የሱር ኮንስትራክሽን የሰራው ሽሮ ፈሰስ የሚባል አይነት መንገድ ነበር። ተበላሽቶ ኦልሞስት አገልግሎት መስጠት በማያስችል ደረጃ ነው ያለው። እነዚህን አይነት ትልልቅ ሀገር አገናኝ መንገዶች፣ ሀገር አቀፍ አውራ ጎዳና መንገዶች በአዲስ የመስራት ወይ ቢያንስ ደረጃቸውን የጠበጥነት ገና የማድረግ እንኳን በጀት እየተያዘ አይደለም በእነዚህ አመታት ውስጥ እና እስከ መቼ ነው ይሄ ሊቀጥል የሚችለው ትኩረቶቻችን አዳዲስ መሰረታዊ ለኢኮኖሚ ቫይታል የሆኑ ኢንፍራስትራክቸሮች ላይ ኢንቨስትመንት ማድረግ ምንችለው መቼ ነው የሚለው ሌላው ጥያቄ ነው የፖሊሲ ጥያቄ በሪፖርቱ በበጀት ረቂቅ ውስጥ በዝርዝር እንደተገለጸው ክቡር ሚኒስትሩ በሰፊ ውስጥ ያብራሩት እንደነበረው መንግስት እየተከተለ ያለው ጥብቅ የሆነ የገንዘብ ስርዓት የዋጋ ንረት እንዲቀንስ አድርጓል፣ በርካታ የማክሮ ኢኮኖሚ የፖሊሲ አላማዎችን አሳክቷል የሚል ተገልጿል። እኔ የእኔ ግምገማ ወይም የኔ ግንዛቤ ከዚያ የተለየ መንግስት የመኒ ሳፕላይ ሊሚት ማድረጉ ገበያ ውስጥ በከፍተኛ ሁኔታ የጥሬ ገንዘብ እጥረት እንዲከሰት የመኒ ሳፕላይ እጥረት እንዲከሰት አድርጓል። መንግስት የመኒ ሳፕላይ ማጣጣም ያለበት ከዲማንዱ ጋር ኢኩሊብረም የሆነ ዲማንድና ሳፕላይ ሲኖር ነው ምክንያታዊ ሊባል የሚችሉ፣ ነገር ግን መንግስት ያደረገው ምንድን ነው? የዋጋ ንረቱ በከፍተኛ ሁኔታ በመናሩ ምክንያት ከገበያ ገንዘቡን ማውጣት፣ ባንኮች ላይ ካፕ በመጣል እንዳያበድሩ በማድረግ አጠቃላይ የገንዘብ እጥረት እንዲከሰት ተደርጎ አንዳንድ ሴክተሮች ኦልሞስት ከጨዋታዎች ሆነዋል። ሪል ስቴት ሴክተሩን ማንሳት ይችላል። የቤቶች ግንባታ፣ የቤቶች ሽያጭ ተመቷል ኦልሞስት። ይህ ሴክተር ደግሞ ከፍተኛ ኢኮኖሚ አንቀሳቃሽ የነበረ ሴክተር ስለዚህ ፎር በሚር ሴኮፍ ኢንፍሌሽንን ለመቀነስና ኮንትሮል ለማድረግ ብቻ በከፍተኛ ሁኔታ የመኒሳፕ ላይን በመገደብ የገንዘብ እጥረት እንዲከሰት በማድረግ ብቻ የዋጋ ንረት አንጻራዊ ቅናሽ አሳየ ብሎ መኩራራት ይቻላሉ። ኦልረዲ ለስራ ማስኬጃ ለኢንቨስትመንት የገንዘብ እጥረት ነጋዴው ከፍተኛ እጥረት ገጥሞት ከፍተኛ ችግር ውስጥ እንዲወጥ ያደረገ የገንዘብ ፖሊሲ ውጤታማ ነው ወይ ተብሎ ሊቆጠር ይችላል ወይ የሚል ነው። ከዚሁ ጋር ተያይዞ የኢንፍሌሽን ጉዳይ የተከበሩ የምክር ቤት አባላት ግርታ ውስጥ ገብተው ያነሷቸው ነገሮች አሉ። በሱ ላይ ለምሳሌ ሰላሳ አራት ፐርሰንት ከነበረበት አሁን አስራ ስድስት አስራ አምስት ወይ አስራ አራት ፐርሰንት ደረሰ ማለት ቤዚራችን ከባለፈው አመት ጋር ስናወዳድረው ነው እንጂ በፊት ከነበረው ከመነሻ አመቱ ጋር ሲወዳደር አይደለም። ይህ መገለጽ ነበረበት በሪፖርቱም በዚህ በበጀት ማብራሪያ ነው። ማለት ለምሳሌ 2014 ላይ 34 ፐርሰንት ጭማሪ ነበር ሲባል 2017 ስናይ የ2014 2015 2016 2016 ነው ቤዝ አድርጎ ስለዚህ፣ እነዚያ ጭማሪዎች አሉ ማለት ነው። አክቹአሊ ከመነሻ ዓመቱ ጋር ቤዚራችን 2010 ብናደርገው በብዙ መቶ እጥፍ ነው የዋጋ ንረቱ የጨመረው ማለት ነው። እና እነዚህ አይነት ነገሮች ለምክር ቤቱ ግርታ እስኪፈጥሩ ድረስ ተሸፋፍኖ መቅረብ የለባቸውም፣ በይፋ መገለጽ አለባቸው ነው። ሌላው ከነዳጅ እና ማዳበሪያ ድጎማ ጋር ተነስቶም ማብራሪያ ቀርቧል። ጥያቄ የምንድን ነው? ነው ይህን ያክል ገንዘብ በብዙ መቶ ቢሊዮን ብር ለነዳጅ እና ለማዳበሪያ ድጎማ እያደረግነው የነዳጅና የማዳበሪያ ዋጋ ግን በየአመቱ እጥፍ ጭማሪዎችን ከማድረግ ሊታደገው አልቻለም። መሄድ ጎማቸው በአለም አቀፍ ገበያ ላይ ካየነው የነዳጅን ሆነ የማዳበሪያ ዋጋ ባለፉት አስርት ዓመታት የተለየ የተለየ ዋጋ ጭማሪ የለውም። በእርግጥ አንዳንድ ሳፕላይ ቼን ዲስራፕሽኖች ነበሩ። ያ በሌለበት ሁኔታ መንግስት የውጭ ምንዛሬን በነፃ ገበያ እንዲተገበር ከማድረጉ ጋር ተያይዞ የመጣው ጫና፣ በስጋትም ስናነሳ የነበረው ጫና አሁንም መቋቋም የማንችለው የዋጋ ውድነት የሸቀጦች ዋጋ ውድነት እያደረሰ ነው። እና እንዴት ነው መቆጣጠር የምንችለው? ቢያንስ እስካሁን የተከሰተው ተከሰተ፣ እስካሁን የተፈጠረው ጉዳት ተፈጠረ፣ ከዚህ በኋላ ያለውንስ በየአመቱ በጥፍ ሁኔታ የማዳበሪያን የነዳጅን እና ሌሎች መሰረታዊ ሸቀጦች እድገትን መቆጣጠር የምንችለው እንዴት ነው የሚለውን ማንሳት ፈልጋለሁ። በመጨረሻ አሁንም ቢሆን ለምሳሌ ለኢኮኖሚ ሴክተሮች፣ ለማህበራዊ ሴክተሮች የተመደቡ በጀቶች በጣም ትንሽ ናቸው። ከጠቅላላ በጀቱ አንጻር ሲታይ ለፀጥታ ዘርፍ የመደብናቸው በጀት ደግሞ በመቶ ቢሊዮኖች ነው። ለመከላከያ፣ ለደህንነት ለፌዴራል ፖሊስ በእንደዚህ ጥያቄ ምንድን ነው ካለፉት ጊዜያቶች ጋር ስናወዳደር ብዙ ሰው ይህ እንደማይመቸ ይገባኛል የእኔ ፓርቲ ውስጥ ያሉ ሰዎች ጨምሮ ካለፉት መንግስት ጋር ከኢህአዴግ ጋር ሳወዳደር እሪ እያሉ የሚጮሁ ሰዎች እንዳሉ አውቃለሁ ግን ደግሞ ኢህአዴግ ከደርግ ጋር ራሱን ሲያወዳድር እንደነበር ሁሉ ብልጽግና ጽግናን ከኢህአዴግ ጋር ውጭ ከሌላ ጋር የምናወዳድርበት ፌስ ስለለለት ስለዚህ በኢህአዴግ ልማታዊ ይባለው የነበረ መንገድ መብራት እነዚህ ነገሮች ይሰራ የነበረ በጀቱም ለእነዚያ ከፍተኛ የነበረ አሁን ኦልሞስት ተገልብጦ ለጸጥታና ለደህንነት ሴክተሮች ላይ ነው ከፍተኛ በጀት እየመደብ ነው ያለው እና ሴኩሪታይዝድ የሆነ እስቴት አልሆንም ወይ ይሄ ያን አያሳይም ወይ ከልማት ወደ ሴኩሪታይዝድ የሆነ መንግስት አልተቀየርም ወይ ብልጽግና የሚለው ሁለቱን በንጽጽር ማብራሪያ ሊሰጠኝ ለማለት ነው። በጣም አመሰግናለሁ።